የተወደዳችሁ የሉል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስ ድንግል ማርያም ያስራት ያደራ ልጆች በያላችሁበት ሁሉ የእግዚአብሔር ሰላምና ፍቅር፣ የእመቤታችን የቅድስ ድንግል ማርያም ምልጃና በረከት፣ የቅዱሳን የጻድቃን የሰማዕታት ረዴት በረከት አማላጅነት፣ የቅዱሳን መላእክት ፈጣን ተራዳይነት ከሁላችሁ ጋር ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ዳግማይ ትንሣኤ ብለን ለምናከብረው በዓል በሰላምና በፍቅር አደረሳችሁ። ክርስቶስ ተንስ አሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግአዞ ላዳም። ሰላም እምይዝየሰ ኮነ ፍሳ ወሰላም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል በብዙ ስቃይና መከራ አልፎ ስለኛ እኛ ሞቶ ስለ እኛ ተሰቅሎ ስለ እኛ ሞትን ድል አድርጎ ተነሳልን ትንሣኤ ብለን ያከበር ነው የትንሳኤ ሳምንት ላይ እንገኛለን። ዛሬም ዳግማይ ትንሳኤ ብለን በታላቅ ድምቀት በቅድስት ኦርቶዶክሳዊት ቤተ ክርስቲያን የሚከበር መሆኑ ይታወቃል። እነሆ እንደተለመደው ከብዙ በጥቂቱ እለቱን ያጀ ዳግማይ ትንሣኤን ምንነትና ስለ ምን እንደሚከበር ይዘንላችሁ የምንቀርብ አጭር መርሃ ግብር ይኖራል። እስከ ዝግጅቶቻችን ፍጻሜ እንደተለመደው ሁሉ አብራችሁን ትቆዩ ዘንድ በልዑል እግዚአብሔር ስም ጋበዝናችሁ፣ መልካም ቆይታ ይሆንላችሁ። ዳግም ትንሣኤ ስለምን ተባለም? ይህ ሳምንት ዳግማይ ትንሣኤ ተብሎ ስለምን ተጠራ? የተጠራበት ስለ ሁለት ምክንያት ነው። ይኸውም አንደኛው ሐዋርያት በአንድነት በተሰበሰቡበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁለተኛ ጊዜ መገለጡ ሲሆን፣ ሁለተኛው ደግሞ ቀድሞ ሐዋርያት የጌታን ትንሣኤ ሲመለከቱ አብሯቸው ያልነበረና ከዚያም የተነሳ ተጠራጥሮ የነበረው ሐዋርያው ቶማስ አብሯቸው ሳለ መገለጡ ነው። ቅዱስ ዮሐንስ በወንጌሉ ሲያስረዳን በዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ ከስምንት ቀንም በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለናንተ ይሁን አላቸው ሲል ጽፎልናል ዮሐንስ 20 26 ከዚህም በኋላ ቶማስ ከእነርሱ ጋር ነበረ የሚለው ቶማስ ጌታን ከትንሣኤ በኋላ ያየው በዚህ ዕለት መሆኑን ገልጾልናል። በዚህም ዕለት ቶማስ ክርስቶስን በአካል አይቶ በእጁም ዳስሶ ጌታዬ አምላኬ በማለት መነሳቱን ብቻ ሳይሆን አምላክነቱንና ጌትነቱን ጨምሮ መስክሯል። የክርስቶስ ትንሣኤ የትምህርተ ቤተ ክርስቲያን ክርስቲያን ራስ ነው። ክርስቶስ ሞትን ደምስሶ ሙስና መቃብርን አጥፍቶ እንዲሁም ሰው ሲጸነስ ጀምሮ በመቆራኘት እንዲሁም ሰው ሲጸነስ ጀምሮ በመቆራኘት ሲወለድ አብሮ በመወለድ ሲሞትም ሥጋውን ወደ መቃብር ነፍሱንም ወደ ሲኦል ይዞ በመውረድ የሞት የመቃብርና የሲኦል አለቃ ሆኖ የሰው ልጅን ሲያሰቃይ የነበረውን ዲያብሎስን ድል ነስቶ ባይነሳ ኑሮ ክርስቶስን ዛሬ በምናምንበት መንገድ ባላመንን ነበር። ክርስትናም ዛሬ በሚሰበክበት ስርዓት ልክ ባልተሰበከ ነበረ። ክርስቶስ ባይነሳ ኑሮ እኛም የትንሣኤ ተስፋ አልነበረንም። ትንሣኤ ሙታን አለ ብሎ ማመንም አይቻልም ነበር። ትንሣኤ ሙታን ከሌለ ደግሞ ከሞት በኋላ ላለው ሕይወትም መኖር ማለትም ሕገ እግዚአብሔርን አክብሮ በፈቃደ እግዚአብሔር መኖር በጽድቅ ጎዳናም መመላለስ አልኖረ ነበር ቅዱስ ጳውሎስ ይህንን ሲያብራራ ትንሣኤ ሙታን የለም ብለው ያምኑ ለነበሩ ሙታን የማይነሱ ከሆነ ክርስቶስ አልተነሳማ ካለ በኋላ በማስተካከል ሙታንስ ከቶ የማይነሱ ከሆነ ስለ ክርስቶስ ስለ እርሱ የሚጠመቁ ስለምንድን ነው እኛ ዘወትር የሚያስፈራ ኑሮስ የምንኖረው ስለምንድን ነው ያለው አንደኛ ቆሮንቶስ 1513 ጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤውን ባለማየቱ ለተጠራጠረው ቶማስ ተገልጦ ሞትን ድል አድርጎ መነሳቱን ያረጋገጠበትም ምክንያት ነገረ ትንሣኤ የነገረ ክርስትና ራስ መሆኑን ሲያስረዳን ነው። ዳግም ትንሣኤ ብላ ይህንን ዕለት ዘክራ ክርስትናን ከሰበኩ ሐዋርያት አንዱ የሆነው ቶማስ ክርስቶስን ጌታዬ አምላኬ በማለት በፍጹም ልቡ ያመነበትን ዕለት በመሆኑ ነው። አንድም አንድ ጊዜ በማየታቸው መንፈስ ያዩ መስሏቸው እንዳይጠራጠሩ ሁሉም ደቀ መዛሙርት በአንድ ላይ ባሉበት ሆኖ ለሁለተኛ ጊዜ በመገለጡ ሐዋርያት ትንሣኤውን በፍጹም ልብ የተቀበሉበትም ዕለት ስለሆነ ነው። ምናልባትም ሐዋርያው ቶማስ ከሌሎች ጋር ባለበት ጌታ ባይገለጥ ኖሮ ቶማስ ተጠራጥሮ እናንተ ያያችሁት ምታት ነው ብሎ ሌሎችንም ማጠራጠሩ አይቀርም ነበረ። መከፋፈልና መጠራጠር ሊመጣም ይችል ነበረ። ጌታ ግን ዳግመኛ በመገለጥ ከዚህ ፈተና አድኗቸዋል። እኛም ጌታ ኢየሱስ ክርስቶስ ከትንሣኤ በኋላ ለደቀ መዛሙርቱ ዳግመኛ በመገለጥ ትንሣኤውን በፍጹም ልብ እንዲያምኑ ያደረገበትን ዕለት ዳግም ትንሣኤ እያልን እንዘክራለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ከብርሃነ ትንሳኤው ረድኤት በረከትን ያሳትፈን። እነሆ በመጨረሻዋ ቀን አምላካችን ኢየሱስ ክርስቶስ ኑ የአባቴ ብሩካን ብሎ በመንግሥቱ ያኖረን ዘንድ የእርሱ መልካም ፈቃድ ይሁንልን። ውድ ቤተሰቦቻችን፣ እግዚአብሔር አምላክ በሕይወታችን ዘመን ሁሉ ከፊት ይቅደምልን፣ ለዓይነ ጥቅሻም ከእኛ አይራቅ። ለብርሃነ ትንሣኤው ያደረሰን አምላክ እግዚአብሔር ስሙ የከበረ እየተመሰገነ ይሁን፣ አሜን።